መጠቂያችን ለምትሆኝ ለእናታችን ለመጽሬት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዘመድኃኒት ሀይድ ለወጠውንን ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቃል የሆነ ተተከለ መድኃኒት ለሚባል ለክርስቶስ መስቀልን የጸጋ ምስጋና ለእርሱ ይሁን። ደጎር አባታችን መላከ ሰላም መበል ቃሉ ምስራት የዚህ ታላቅ ደብር ዋና አስተዳዳሪ ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል እንዲሁም አባቶች ሊቃውንተ ቤተክርስቲያን፣ ያሬዳውያን አባቶች መነኮሳትና ቀሳውስ፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያ፣ ክቡራን የእግዚአብሔር ልጆች አባቶችና እናቶች፣ ወንድሞችና እህቶች እንዲሁ ህፃናት ሁላችሁ ባህያሉ በኖር እግዚአብሔር ስም ለናደራችው ለምናረፈዳችው አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት

መረባችሁን በስተቀኝ ጣሉት በሚል ሲሆን የዮሐንስ ወንጌል ምዕራፍ 21 ከቁጥር ስድስት ጀምሮ የሚገኝ ቃል ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር አንድ እስከ ቁጥር 15 ድረስ ዛሬ በዚህ ዛር ቅዳሴ ላይ የተነበበ ወንጌል ነው። እንደሚታወቀው አሁን ያለንበት ዘመን በዓለ ሃምሳ እየተባለ የሚጠራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሳኤ በኋላ ያደረጋቸውን ልዩ ልዩ ታምራትና ድንቅ ነገሮች የሚዘከሩበት፣ የሚታሰቡበት፣ የሚነገሩበት ወቅት ነው። ይህ በአለትም ሰይቱ በሚጠራው አዝማነ መንግስተ ሰማያት ወይም የመንግስተ ሰማያት ዘመን ወይም የመንግስተ ሰማያት ረፍት ወይም የመንግስተ ሰማያት ህይወት የሚታሰብበትና የሚነገርበት ወቅት ነው። እንደሚታወቀው በዚህ ጊዜ ጾም የለም። ሮብና አርብ ጨምሮ የሚበላበት ጊዜ ነው። ትርጉሙ ግን አብዝተን እንድንበላ አብዝተን እንድንጠጣና ለሌላ ነፍሳዊ ኃጢአት እንድንጋለጥ ሳይሆን የመንግሥተ ሰማያትን ዕረፍት እያሰብን መጻሕፍትን እያነበብን ስለ ትንሣኤው እየሰማን እንድንቆይ የተደረገ ወቅት ነው። በዚህ ወቅት ደግሞ ተደጋግሞ ከሚነበቡ የወንጌል ክፍሎች ያሉ ከቁጥር አንድ ጀምሮ እስከመጨረሻው ድረስ ያለው ክፍል ነው። ይሄ የዮሐንስ ወንጌል ምዕራፍ 21። ታሪኩ አንድ ነው፣ ወይ ደግሞ የተፈጸመው በአንድ ቀን ነው። የተፈጸመው በአንድ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በተያያዘ ያለውን ጉዳይ እንደጨረሰ፣ እንደፈጸመ የሚናገርበት የቅዱስ ዮሐንስ የወንጌል ክፍል ነው። በቅዱስ ዮሐንስ ወንጌል ይዘት መሰረት ማለት ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር አን ጀምሮ እንዲህ ይላል። ከዚህ በኋላ ኢየሱስ በዙሪያስ ይተግብ ለደቀ መዛሙርቱ እንደገና ተገለጠላቸው። ይህ ነው። ይህንን በዚሁ ላይ ኢየሱስ ጌታ ኢየሱስ ለደቀ መዛሙርቱ ሲገለጥላቸው፣ ይህ ሶስተኛ ጊዜ ነው። ብዙ ጊዜ መገለጥ ሲጠራ የተገለጠ ሶስት ጊዜ ብቻ ዳዳቸው ሁለቱ ነ ሶስቱ ነው ከዚያም በላይ ብለው የተገለጠላቸው ጊዜ አለ። ነገር ግን በጉባኤ በብዛት በስፋት የተገለጠው መገለጥ ግን ይሄ ሦስተኛ መገለጥ ተብሎ ይታወቃል። ይሄ የተገለጠ በንስስ ጥምርያ ተብሎ የሚጠራ ስፍራ ነው። የተገለጠላቸው ሐዋርያችን ቁጥራቸው በዚህ ጊዜ ሰባት ሐዋርያት ናቸው፣ ወይም ደግሞ ሰባት ደቅ

ከሰውነታችን የሚበዛው ክፍል የሆነ እሱን ምስጢር የሚያሳይ ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ተአምራት ያሳየበት ማዕድ የተሰራበት የመጨረሻው ምሳ የበሉበት ጴጥሮስ የተሾመበት ለሐዋርያቱ ምስ መንፈሰ ቅዱስ ብሎ እፍ ያለበትና የመጨረሻውን የሥልጣን ደረጃ የሰጠበት ቦታ። በጣም ደግሞ አስደናቂ የሚያደርገው በቅዱስ ቁጣሱን ወንጌል ምዕራፍ አምስት ላይ ስንመለከት

ያ ታሪክ ልዩ የሚያደርገው የመጀመሪያ መሆኑና ይኸኛው ደግሞ የመጨረሻ መሆኑ ልዩ ያደርገው፣ አንደኛ። ሁለተኛ፣ ልዩ የሚያደርገው ያን ጊዜ መረባቸው ተቀዶ ነበር፣ እዚህ ላይ ግን መረባቸው አልተቀደደም ነበር። እነዚህ ሁሉ የሚያሳያቸው ሰታችን ምስጢራት እንዳልኳችሁ በአጭር ቃል መጨረስ ስለምፈልግ በጣም ሰዓቱ ስለሄደ ተው ጥቆማ ለመስጠት ያ የምቃሱን አምስት ላይ የሚገኝ የሙቃሶግን ምራት አምስት ላይ ሐዋርያት ሲመረቁ ይኖረው ጌታዋ የመረጣቸው ከመጡ ሁሉ መሰግር እስከዛሬ ድረስ ዓሳ አጠምዱ ነበር። አሁን ግን ሰው እንድታጠምዱ እጠራችኋለሁ ብሎ ሰው እንዲያጠምዱ የአዲስ ኪዳን ካህናት እንዲሆኑ ኃጢአትን የሚያስተሰርዩ እንዲሆኑ በምድር ያሰሩት በሰማይ እየታሰረ፣ በምድር የፈቱት በሰማይ እየተፈታ እንዲሆን ሐዋርያትን ያዕቆብና ዮሐንስ እነዚህ ወንድማማቾች ናቸው። ያዕቆብና ዮሐንስ ወንድማማቾች ናቸው። ጴጥሮስና እንድርያስ ወንድማማቾች ናቸው። የተጠሩት በተመሳሳይ ባህር አጠገብ ነው የተጠሩት። ጌታ በጠራቸው ጊዜ እናት አባቶቻቸውን ትተው መረባቸውን ትተው ታንኳቸውን ትተው ያላቸው ሁሉ ትተው ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተሉ።